ሰላም ሰላም ሰላም ሰላም። ቅዱሳን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ጌታ የተመሰገነ ይሁን። እግዚአብሔር አምላካችን መልካም አምላክ ነው። እሱ አስተማሪያችን ነው። እሱ እረኛችን ነው፣ ጥበቃችን ነው። እሱ የጸጋ አምላክ ነው። ጸጋን የሚሰጥ ማለት ነው። የጸጋ ምንጭ፣ ጸጋን የሚሰጥ እሱ ብቻ ነው። እግዚአብሔር ይመስገን። እዚህ ቲቶ የሐዋርያው ጳውሎስ መልእክት ወደ ቲቶ የሚል እዛ ምዕራፍ አንድ ላይ ምዕራፍ አንድ ላይ ቁጥር አስራ አራት ላይ ስለ ጤናማ ሃይማኖት የሚናገረው ነገር አለ። ጤናማ ሃይማኖት፣ ጤናማ ያልሆነ ሃይማኖት አለ። ጤናማ የሆነ ደግሞ ሃይማኖት አለ። በመጽሐፍ ቅዱሳችን ውስጥ ሃይማኖት ሃይማኖት ሃይማኖት ሲል እምነት ማለቱ እንደሆነ እንድንይዝ ጥሩ ነው። ይህንን ብንረዳ ጥሩ ነው። ይሄ የሆነ እዚህ በምድር ላይ ህይወት የሌለበት ሪሊጅን ወይም ደግሞ እምነት እሱን ሃይማኖት ሃይማኖት እንደምንለው አይደለም ማለት ነው እና ሪሊጅን ለማለት ሳይሆን የተፈለገው እምነት ነው ሊል የተፈለገው እምነት ነው። ሄደንም ብንመለከት ስለ ፌዝ ነው የሚያወራው የሚናገረው ማለት ነው እና ቲቶ መጽሐፍ ምዕራፍ አንድ ቁጥር አስራ አራት ላይ ይህ ምስክር እውነተኛ ነው ይልና ስለዚህም ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉትን ሰዎች ትዕዛዝ ሳያዳምጡ ይላል። ማለት ለቲቶ ነው የሚነግረው የምታገለግላቸው ሰዎች ማለቱ ነው የምታገለግላቸውን ሰዎች ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናሞች እንዲሆኑ በብርቱ ውቀሳቸው ይላል እና በቤተ ክርስቲያን ውስጥ ታቅፈን የቤተ ክርስቲያን፣ ምመን የቤተ ክርስቲያን አባል ተብለን አገልጋዮች እያወቁን ፓስተሮችም እያወቁን እዛው ቸርች ውስጥ ሆነን ግን የሚያገለግለን የመጋቢውን ትምህርት ወይም ደግሞ በቤተክርስቲያን ውስጥ ያሉትን አገልጋዮች ጋራ ህብረት እያደረግን ጥያቄ ቢኖረን እነሱኑ እየጠየቅን ከነሱ ጋር ከነሱ መማር ሲገባን መጽሐፍ ቅዱስን በግልም እያነበብን። ከሚያገለግሉን አገልጋዮች መማር ሲገባን እዛ ውስጥ ሆነን ሌላ የምናዳምጣቸው ነገሮች አሉ እና ደህና ነገር እኮ አዳምጠን ቢሆን ጥሩ ነበረ። ደህና ነገር አዳምጠን፣ ህይወት ያለበትን ነገር አዳምጠን፣ እንደ እግዚአብሔር ሀሳብ የሆነውን ነገር አዳምጠን ቢሆን ጥሩ ነው። ሌሎች ነገሮችን የምናዳምጠው ነገሮች አሉን ማለት ነው እና ይሄ የተሳሳተ ትምህርት የተሳሳተ መረዳት ይዘው የሚያወሩ ሰዎች አሉ። ያው አገልጋይ ነው ነው የሚሉት እነሱም አገልጋይ ነን፣ በጌታ ነን፣ የጌታ አገልጋይ ነን፣ ፓስተር ነን፣ ሐዋርያ ነን፣ ነቢይ ነን ወዘተረፈ ስለሚሉ እኛ ደግሞ አገልጋይ ናቸው እንላለን፣ ነቢይ ናቸው፣ ሐዋርያ ነው፣ ከሊኮን ሐዋርያ፣ ፓስተር ነው፣ ምናምን ነው እንላለን። ከዚህም የተነሳ እናስተናግዳቸዋለን ማለት ነው። ምንድን ነው የሚሉት? ምንድን ነው የሚያስተምሩት የሚለው ነገር ላይ ፎከስ አናደርግም። ስለዚህ ቲቶን ምንድን ነው የሚለው ሐዋርያው ጳውሎስ፣ ከእውነት ፈቀቅ የሚሉ ሰዎች አሉ። ስማቸው አገልጋይ ነው። የምታገለግላቸው ሰዎች እነዛ፣ ምዕመናን እነዛ፣ የጌታ ደቀ መዛሙርት እነዚህን ከእውነት ፈቀቅ የሚሉትን ሰዎች እንዳያዳምጡ እዘዛቸው ውቀሳቸው። ውቀሳቸው እንግዲህ በብርቱ ውቀሳቸው ሲል የሆነ ችግር ስላለ ነው። መቼም ይሄ እንደው ምናልባት ካዳመጡ ምናምን ምናምን ብቻ ሳይሆን ይህንን ተረታ ተረት የአይሁድን ተረት ወይም የአይሁድ ተረት ሲባል የሃይማኖት ተረት ሃይማኖታዊ ተረት ህይወት የሌለበት ሃይማኖታዊ ተረት ማለት እንችላለን። እነዚህን የሚያዳምጡትን ባዶ ህይወት የሌለበትን ነገር የሚያዳምጡትን ከዚህም የተነሳ ከእውነት ፈቀቅ የሚሉትን ሰዎች ትምህርትም ስብከትም ይሁን ምክርም ይሁን ምንም እንዳዳምጡ፣ አንተ ምታገለግላቸው ቅዱሳን ያንን እንዳዳምጡ ውቀሳቸው፣ በብርቱ ውቀሳቸው ይላል። እንግዲህ ለምን በብርቱ ውቀሳቸው አለ ብለን ስንል ምናልባት በቀላሉ እንደው እንደው አለ አይደለ? ቀለል አድርገን ስንናገር ወይም ትኩረት ሰጠን በጣም በጣም በመንፈስ ሆነን በእግዚአብሔር ቅናት ሆነን ካልተናገርን እንደ ቀላሉ እዚህ ሻይ ቡና ስንጠጣ እንደምናወራው አይነት ነገር ልክ ብዙ ትኩረት ያልሰጠን አይነት መስለን ብናወራ ምንም ላይመስላቸው ላይመለሱ ይችላሉ። በብርቱ ስንወቅስ ይሄ በውስጡ ያለውም መልእክት ብርቱ ነው ማለት ነው። ብርቱ መሆን አለበት ማለት ነው። በብርቱ መውቀስ ማለት መጮህ ማለት አይደለም፣ እውነትን ፋክትን ማሳየት ማለት ነው። ምክንያቱም እነዛ ከእውነት ፈቀቅ የሚሉ ናቸው። ስለዚህ እንዴት ከእውነት ፈቀቅ እንዳሉ በማሳየት የእግዚአብሔርን ሐሳብ ደግሞ ለይቶ በማሳየት እንዴት ይሄ ይሄ ይሄ እንዲህ አይነት የፈጠጠ ልዩነት እያለ ምን ሆናችሁ ነው የምታዳምጡት? አብዳችኋል ወይ? ልክ ገላትያ ላይ ማን ነው ይህንን አዚም የሚያዞረባችሁ? ይህንን እንድትነግሩ ይፈልጋለሁ ብሎ እንዳለው ማለት አለብን ማለት ነው። በብርቱ በዛ መልኩ መውቀስ አለብን ማለት ነው። እና በሃይማኖት ጤናሞች እንዲሆኑ ምእመናኖች ማለት ነው። በሃይማኖት ጤናማ ጤናን የሚነሱ ናቸው እነዚህ። ከእውነት ፈቀቅ የሚሉ ሰዎች የአይሁድን ተረት የሚከተሉ የሃይማኖትን ተረት ባዶ የሆነ ሕይወት የሌለበትን የሚከተሉ ሰዎች፣ ከእውነት ፈቀቅ የሚሉ ሰዎች፣ ከወንጌል ፈቀቅ የሚሉ ሰዎች። ስለዚህ ለእኛ ለጤናማ እምነት ምንም ጥቅም ስለሌላቸው ከእውነት የሚያወጡን ስለሆነ እነሱ ሰዎች እንዳይሰሙ ውቀሳቸው፣ ይላል። ሌላው በሃይማኖት ጤናሞች እንዲሆኑ በብርቱ ውቀሳቸው። ስለዚህ ይሄ ወቀሳው አላማው በሃይማኖት ጤናማ እንዲሆኑ ነው። ስለዚህ በሃይማኖት ጤናማ እንድትሆኑ ዛሬም እውነተኛ የእግዚአብሔር ሰዎች ያስተምራሉ፣ ይመክራሉ፣ ይገስጻሉ። ከነሱ መካከል መሆንን እንፈልጋለሁ ማለት ነው። እኔም ጤናማ እምነት ኖሮኝ የማገለግላቸው ሰዎች ጤናማ እምነት እንዲኖራቸው በሃይማኖት ጤናሞች እንዲሆኑ በእምነት ጤናሞች እንዲሆኑ እውነትን የያዙ እውነትን ያልጣሉ እንዲሆኑ ህይወት የሌለበትን ተረታ ተረት ሃይማኖታዊ ተረት እንዳዳምጡ እወቅሳለሁ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እወቅሳለሁ ማለት ነው፣ ስላመንኩበት ማለት ነው። እና ጤናማ ያልሆነ ነገር የምታዳምጡ ሰዎች አይጠቅማችሁም። ተው ለማለት ፈልጌ ነው። ተው ሁሉ ነገር በእግዚአብሔር ቃል መሰረት ይመዘናል፣ ይፈተሻል። ያንን ትኩረት እንድትሰጡ እፈልጋለሁ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ መቼም እኔ ይሄ ብቻ ጌታ ይርዳችሁ ወገኖች፣ ብዙ ችግሮች አሉ።